ቅስት መሰላ ሴ በስማ ቦለን ፈስቅዱ ሰላም ላካሚን በስማ ቦለን ፈስቅዱ ሰላም ላካሚን በስማ ቦለን ፈስቅዱ ሰላም ላካሚን አሜን አሜን አሜን። በስ መሰላ ሴ በሰኒ ወር የሚነበብ የቅዱስ ገብርኤል ድርሳን በአገዛዝ በስልጣን አንድ የሚሆን ከዘመናት ወሎ አስቀድሞ የነበረ ተቀዳማይነቱ መነሻ ለዳራዊነቱ መድረሻ የሌለው ኃጢአትንና በደልን የሚሸፍን ለጻድቃንና ለአጣን እኩል የፀሐይን ብርሃን የሚሰል ብርሃን የሚስል ለደጋጎች እና ለክፉዎች ልዩነት ሳያደርግ ዝናምን የሚያዘንብ በሁሉ አንደበት መመስገን የሚገባው እሱ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም በማመን በሰኔ 19 ቀን የሚነበብ የሚጸለይ ቅዱስ ገብርኤል ድርሳን ይህ ነው። ነው በረከቱ አገልጋዩ ህዝበ ክርስቲያን ይጠብቀን እስከ ዘላለሙ አሚን። አንደኛ ምዕራፍ። እንደ ቀድሞ ሁሉ ብዙ ታምራትን የገለጸባት ሊቀ መላእክት ቅዱስ ገብርኤል ስም ኔቅሎን በሚባል አገር የተሰራች አንዲት ቤተ ክርስቲያን ነበረች። ስራው ተፈጽሞ ስራ ተቅዳሴ ቤተ ክርስቲያን በሚከናወንበት ጊዜ ከቀድሞ የበለጠ ታምራት አደረገ። በዚች ቤተ ክርስቲያን ስራ ተቅዳሴ በሚከናወንበት ጊዜ ከቤተ ክርስቲያኑ መዛነቢያ የበረጉበን ላይ እንደላፍ ጠብታ ጠብ ጠብ የሚል ህዋ አለ። ይህም በሚሆንበት ጊዜ በአገሩ ሁሉ ላይ ራብ ይሁን ነበር። ዳግመኛም እንደ ዝናብ ዳግመኛም እንደ ዝናብ አወራረድ ባይል የሚወርድበት ጊዜ አለ። ይህ በሚሆንበት ጊዜ ደግሞ በሀገሩ ላይ ጥጋብ ይሆናል። ስለዚህ የሚያገሩት ሰዎች በነዚህ በሁለቱ የዋጠብታ ምልክት የራቡንና የጥጋቡን ዘመን ላይ እየታወቁ ነበር። ይህ ምልክት በዚያው በተወሰነ ቀን በየአመቱ ሲደረግ ኖረ። በግብረ ሐዋርያት እንደተጻፈ ጴጥሮስ በእስር ቤት ገብቶ እግሮቹ እና እጆቹን በሰንሰለት ታስሮ በጭፍሮቹ መካከል ተኝቶ ሳለ ከግዞት ያወጣው ይህ ቅዱስ ገብርኤል ነው። ጭፍሮቹ እና ዘበኞቹ የእስር ቤቱን በሚጠብቁበት ጊዜ የእግዚአብሔር መልአክ ወደ ጴጥሮስ ወርዶ ከዚያ በቆመ ጊዜ በእስር ቤቱ ውስጥ ብራም መላ። መልአኩም ጴጥሮስን ጎኑን መጥቶ ቀሰቀሰውና ፈጥነ ተነሳለው። በዚህ ጊዜ የታሰረበት ሰንሰለት ከእግሩ እና ከእጁ ላይ ወልቀው ወደቁ። የአመላክ ጴጥሮስን ወገብን ታጠቅ ጫማንም ማድረግ ልብስንም ልበስና ተከተለኝ አለው። እሱም እንደነገረው አደረገና ተከተለው። ከዚያም የመጀመሪያውን በር ካለፈ በኋላ የብረት መዝጊያ ካለበት በር ደረሰ። እሷ ወለል ብላ ተከፍታለት፣ ወጥተው ሲሄዱ ወደ አንዲት ሜዳ ከደረሱ በኋላ መላኩ ጴጥሮስን ትቶት ሄደ። ወንጌል ዮሐንስ ስለ እሱ በራዕይ መጽሐፍ በእርግጥም የመላእክት አለቃ ቅዱስ ገብርኤል እንደሆነ ሲናገር እንዲህ አለ። ከዚህ በኋላ የእግዚአብሔር መልአክ ቅዱስ ገብርኤል በምድር ላይ ወንጌልን ለመስበክ እግዚአብሔርን ፍሩት አመስግኑትም እያለ አሕዛብን ሁሉ ለማስተማር እንዲሁ የመጨረሻ ፍርድ የሚሰጥበት ቀን ደርሷልና ጸሐይና ጨረቃን፣ ከዋክብትንም ለፈጠረ ጌታ ስገዱ እያለ ለማስረዳት በሰማይና በምድር መካከል እየበረረ መጣ ብሎ ተናገረ። እነሆ ከሊቀ መልአክ ቅዱስ ገብርኤል ታምራት ከብዙ በጥቂቱ ስፈናል። ነገር ግን በጆሮአችን የሰማነውን በዓይናችን ያየነውን ሁሉ ለመጻፍ ብንሞክር ችሎታ ያጥረናል፣ አቅም ያንሰናል። እሱ የእሱ ታምራት ብራና የማይችለው እንደ ሰማይ ኮከብ እንደ ባራሹ ይበዛ ነውና በወንጌልም በሌላም መጽሐፍ ሁሉ ቢጻፍ ኖሮ ዓለም ባልቻለውም ነበር። ለመጻፍ ብንሞክር ሁሉን ለመጻፍ ባልቻልንም ነበር። ነገር ግን በሚሰሙ ሰዎች ዘንድ ብዙ መናገር መሰልቸትን ዝንጋይ ያስከትላል ተብሎ እንደተነገረ በመጠኑ ጽፈን አቀረብን እንጂ ከአንዱ ከእግዚአብሔር በስተቀር ለሰው ልጆች ወገን የአሸዋን ቁጥር እና የዝናብን ጠብታ ቆጥሮ ሊደርስበት የሚቻለው ማን ነው? የመላእክት አለቃ የቅዱስ ገብርኤል የታምራቱ ብዛት እንደዚሁ ነው። እናንተ የብርሃን ልጆች ወንድሞቻችን፣ ወይ ሆይ አሁንም አስቀድመን እንደተናገርን እግዚአብሔር ይህችን የክረምት ወራት ብሎም ባለንበት ዘመናት ሁሉ በሰላም እና በጤንነት ይጠብቀን ዘንድ በበጎ ስራ ሁሉ በመትጋት የተራቡትን በማብላት የታረዙትን በማልበስ ይህችን ቀን ይህችን ቀንና ክብራት እግዚአብሔር የምድርን ፍሬ ባርግ የእርሻዋንም ትልም በዝናብ በማርካት ለዘርና ለመከር ለመከር ያደረስ ያደርስ ዘንድ እኛንም ከመብረቅ ብልጭታ ፍራቻ፣ ከነጎድጓድም ድምጽ ድንጋጤና ከነፋሳት ማዕበል መታወቅ ያድነን ዘንድ ይህችን ቀን እናስባት። እሱን በማምለክ ጸንተን ኑሯችንን በሰላም እናሳልፍ ዘንድ ከአጢአታችንም ንግስ እስክንመለስ በእድሜ ያቆየን ዘንድ ይቺን ቀን ያለመዘንጋት እናስታውሳት። ከኛ እያንዳንዱ በፍቅር አንድነት የተደራጀ የተደራጀውን ማህበራችንን እንዲጎበኝልን የታመመውን እንዲፈውስልን እንዲፈውስልና ያዘነውን እንዲያረጋጋልን እንዲሁም ለተራበው ምግቡን ያዝለት ዘንድ ለተራቆተውም ልብሱን እንዲያስብለት ለዚህች ዕለት ታላቅ አክብሮት እንስጣት። የሞቱ የአባቶቻችን እና የእናቶቻችን ነፍስ በመንግስተ ሰማያት ያሳርፍ ዘንድ እንዲሁም በዚህ ዓለም በሚመጣው ዓለም ጭንቀታችንን ያቃልልልን ዘንድ ዳግመኛም ተመልሶ በሚመጣበት ጊዜ ግብርን እንዲያድለን ይችን ቀን ከፍ ከፍ እናድርጋት። በአጠቃላይ የመላእክት አለቃ በሚሆን በቅዱስ ገብርኤል አማላጅነት ከጠላታችን ከሴጣን ዲያብሎስ ተንኮል ያድንን፣ እድል ፈንታችንንም ከቅዱሳን ሁሉ ጋር ያድርግልን ለዘላለሙ አሜን። ሁለተኛ ምዕራፍ ጸሎቱና በረከቱ ወዳጁን እኔ አጽተኛ ልጁን እስከነ ቤተሰቦች ህዝበ ክርስቲያን ለዘላለሙ ይጠብቀ እና የመላእክት አለቃ ቅዱስ ገብርኤል ያደረገው ታምሪ ነው። ከልታት በአንደኛው ቀን ሴጣን በሸማግሌ ሰው ተመስሎ ወደ አውር መጣ። አውርም ከወዴት መታል ብሎ ቢጠይቀው አንተ የትውልድ አገር ነው። የመጣሁት እናትና አባትንም ያውቁኛል። ይልቁንም ይህን ይዘ የመጣውን ገንዘብ ከንጉሥ ቤት ታጣለህ ይዘ እንደመጣው አውቃለሁ አለው። አሁንም የምታመልጥበትን ምክንያት ይኖርህ ይመስላልን? የተወለድከው በዝሙት ሲሆን አንተም እንዳባት መተተኛ እንደሆንክ ስነግርህ እርግጠኛ መሆኔን ትረዳለህ። ስለዚህ በእኔና በአንተ መካከል ለዚህም በእኔ እና በአንተ መካከል ያለውን ተጨባጭ ሁኔታ ሲገልጽልህ እንደ እኔ ያለ ሸማግሌ ደግሞ እንዳይዋሽ ታውቃለህ። በተፈጥሮም የሰውን ስም ማጥፋት አልፈቅድም። ይልቁንም አንተ የሀገሬ ልጅ ነህና ለአንተና ለወንድሞች ጭምር የሚበጀውን ምግሬን ተቀብለህ ዛሬ ነገ ዛትል ባስቸኳይ ይችን ያሳነጽካትን ቤተ ክርስቲያንን አፍርስና ምናልባት ንጉሱ መልእክተኝ ችልቆ እንዳያስገድልህ ወደ በራሽሻ አለው። አውርም ይህን የተንኮል አነጋገር በሰማ ጊዜ ፈጥኖ ተነስቶ በመቆም እጆች ወደ ሰማይ ዘርግቶ ወደ እግዚአብሔር እንዲህ ሲል ጸለየ። የሊቀ መልአክ ቅዱስ ገብርኤል አምላክ ሆይ ከመከራ ላይ አትጣልኝ፣ አድነኝ እንጂ ቸልም አትበለኝ። ከልጅነት የጀምሮ የረከስኩ በመሆኔ በደሌን እኔ ራሴ አውቀዋለሁ። ስለሆንም በሰይጣን እጅ አሳልፈ እንዳትሰጠኝ እለምናለሁ። ፍጹም በሆነ ውበት የዚችን የቤተ ክርስቲያንን ስራ ሳልጨርስ ነፍሴን ከስጋዬ እንዳይለይ አጠብቀኝ። የጠላት ምንም የተንኮል አሸክላ በጣት ሰጣ ለጌትነትን ምስጋና ይገባል ለዘላለሙ፣ ለጌትነትን ምስጋና ይገባል ለዘላለሙ በእውነት በማለት ጸለየ። በዚህም ጊዜ እግዚአብሔር መልአክ ቅዱስ ገብርኤል ተገለጸለትና እግዚአብሔር የመረጠ አውር ሆይ ደስ ይበል፣ ልመናን እግዚአብሔር ሰምቷልና። ነገር ግን ያተንኮለኛ ሽማግሌ በነገው ቀን የመጣ እንደሆነ ፈጥነ ያዝና፣ በሰንሰለት ተሰረው። ከዚያ በኋላ ማን እንደሆነ ታውቃለህ አለው። አውርም የእግዚአብሔር መልአክ ቅዱስ ገብርኤል እንዳዘዘው ሰይጣኑን አሰረና ሰው ሁሉ ሰው ሁሉ በሚመለከተው አንጻር አንቀጸ ቤተ ክርስቲያኑ ላይ ሰቀለው። ሰይጣኑም እግዚአብሔር የመረጠ አውሮ ከስርዓት የተፈታኝ ዘንድ በፈጠረ በእግዚአብሔር እና በቅዱስ ገብርኤል አማጽናለሁ እያለ በታላቅ ቃል ሂጮ ጀመር። ቀጥሎም ሰማኝ ድንገር አባት አብራ ሴት እንዳምላክ አድርጎ በፍጹም ስግደት ሰግዶልኛል። ስሜንም ያውሶ ብሎ ሰይሙኝ ነበር። ስለዚህ በዚህ ሕዝብ ፊት እንዳታወርደኝ ለምናለው። በሊቀ መላክ ቅዱስ ገብርኤል ቁጣ የተነሳ በአንተ ላይ ልፈጽም የነበረውን ተንኩል ተሰናክሎብኛል ና ስለመጥፎና አጸያፊ ስራይ በእሳት ሰይፍ ሊቀጣኝ ይፈልጋል። ነገር ግን እንዳይቀስፈኝና እንዳያጠፋኝ የእግዚአብሔር ቸርነት ትከለክለዋለች። እሷንም እገልጽልና እነግር ዘንድ ፈጽሞ አይቻለኝም፣ ኃይልም አይኖረኝም። አሁን ግን ብትተወኝ እና ብትለቀኝ ዳግመኛ ላልመለስ አረጋግጥልሃለሁ። አሁን የመላእክት አለቃ ቅዱስ ገብርኤል ሆይ በዚች እለት እንዳታሰቀኝ ኑሮ በያዝከው በትረ ወርቅ አማጽኛ አለው። ነገር ግን በእጅ ለገባው ለእኔ ወዮልኝ እያለ ብዙ ይለፈልፍ ጀመር። አጉርም ይህን ሁሉ ነገር በሰማ ጊዜ ያ ሰይጣን ከስራቱ ፈትቶ ለቀቀው። ያ ሰይጣን ግን ከቤተ ክርስቲያኑ ራቅ ካለ ቦታ ላይ ሆኖ አንተ ያብራሴት ልጅ አውሮ እናትና አባት በዝሙት እንደወለዱ ታውቃለሁ በተወለድክም ጊዜ በሊቀ መላእክት ቅዱስ ገብርኤል እጅ እግዚአብሔር አዳነ እንጂ እገል ዘንድ በላይ ላይ ወንበር ጭኝብ ነበር። አሁንም እንደገና ተመልሽ የመጨረሻ ላይ በአንተ ላይ አሳይ ዘንድ ተስፋለኝ በማለት በታላቅ ቃል አሰምቶ ተናገረ። ሰይጣን ከተናገረ በኋላ በታላቅ ውርደትና እፍረት እንደ ጢስ በኖ ጠፋ። አውርም የደረሰበትን ፈተናና የተደረገውን ታምሩ ሁሉ ለህዝቡ አስረዳቸው። በረከቱ አገልጋዩ ከኔ ከአጼአተኛ ልጁ ከቤተሰቦቼ ከህዝበ ክርስቲያንን ይጠብቀን፣ ለዘላለሙ አሜን። ሶስተኛ ምዕራፍ ጸሎትና በረከቱ ከአገልጋዩ ከኔ ከአጼአተኛ ልጁ እስከ እኔ ቤተሰቦቼ፣ እንዲሁም በጸሎት አስቡን ያተርሱን ያኑ ህዝበ ክርስቲያንን ህዝበ ክርስቲያን ጋር ይሆንና ቅዱስ ገብርኤል ያደረገው ታምር ይህ ነው። በቅዱስ ገብርኤል ስም የታነጸች። ቤተ ስሯ ከተፈጸመ በኋላ ደስታን የተሞላ የመላእክት አለቃ ቅዱስ ገብርኤል ብሩህ በሆነ እና ፈገግታ ተገልጾ የእግዚአብሔር ወዳጅ አክብሮት ስለበጎ ሥራ እና ፍጹም ድካም ብዙ ተደስቻ ያለው ሰሎንም ኖ ዛሬ ወደ እግዚአብሔር አመልክቼ በመንግሥት ስሜያት በሰዎች ያልተሰራ ቤት የተዘጋጀልህ መሆኑን እገልጽልሃለሁ አለው። ወዳጅ አውሮች ዳም ቢሆን ባልጸጋ ወደዚህ ቦታ ወይም ገዳም የሚመጡ ሁሉ ፍላጎታቸው ተሟልቶላቸው እንጂ ከእነሱ አንዱስ እንኳን አዝኖ አይመለስም። ወዳጅ አውሮ ይ በልዩ ልዩ ደዌ ተይዘው የሚሰቃዩ ሁሉ ወደዚች ገዳም ቦታ ቢመጡ እውነተኛ አምላክ በጌታዬ በኢየሱስ ክርስቶስ ሳይፈወሱ ተስፋ ቆርጦ አይመለሱም። ስለሆነም በዚች ቤተ ክርስቲያን ውስጥ ብዙ ታምራቶች ይደረጋሉ። ዝናዋም እስከ ዓለም ዳርቻ ይደርሳል። እኔም እሷን ከመውደድ የተነሳ ከእሷ ባለመለየት እኖራለሁ። ከሌሎቹ አድባራት ሁሉ ከፍ ከፍ ትላለች። እሷን ለመጎብኘት ለመማፀን ከልዩ ልዩ አገር የሚመጡ ሰዎች እንደ ሰማይ አዋፍ ይበዛሉ። ጸሎታቸውንም ወደ እግዚአብሔር አሳርግላቸዋለሁ። አንተም እንደዚህ ወደዚህ የመጡትን ሰዎች ሰውነታቸውን ከኃጢአት ያነጹ ዘንድ እዘዛቸው። ቅዱሳኑንም ቅዱሳኑን መምህራንም ባስተማራቸው መሰረት እግዚአብሔር ሕጉን በመጠበቅ በቀና ጎዳና ይጓዙ ዘንድ ምራቸው። እነሆኔና የእግዚአብሔር የምክሩ አበጋዝና የክብር ጓደኛ የሚሆን ሊቀ መላእክት ቅዱስ ሚካኤል እናንተ ለሚነሱትን የጠላቶቻችሁን ኃይል እናደክምላቸዋለን። አሁንም በሰኔ አስራ ዘጠኝ ቀን ለሚከበረው ቅዳሴ ቤተክርስቲያን ስነ ስርዓት ላይ እንዲገኝ ወደ ብፁዕ ኤጲስቆጶስ አባ ሂሳቅ ዘንድ ፈጥንላክበት ላከበት በዚች ዕለት እግዚአብሔር በብርሃናውያን የመላእክት ሰራዊት ላይ አለቃ አድርጎ ሾመኛና ወዳጅ አውሮ ከኤጲስቆጶሱ ከአባ ሂሳቅ በኋላ በእሱ ወንበር ላይ የምትቀመጥ ወይም የምትሾም አንተ ነህ። ተደሰት እንጂ አትዘን፣ ወንድሞችንም አታዛዝን። ምናልባት ወንድሞች ከዚህ ወጥተው ታናሽ ቦረጅ ቀይሶ በምትባል ሀገር እስከ ዕለተ ሞታቸው ድረስ በዚያ ሊኖሩ ይችላሉ። ነገር ግን አንተ በሞቱ ጊዜ አስክሬናቸውን አስመጥተህ በዚህ ገዳም ቅበራቸው። እንግዲህ በዚህ ቅዱስ ደብር አገልግሎቱን በትጋት ስላበረከተ ለእስክንድራዊ ዮሐንስ የሕይወት ታሪክን ከመጀመሪያ እስከ መጨረሻው ንገረው። በላኩ ቅዱስ ገብርኤል ምነው፣ ከእግዚአብሔር የሆነውን ሁሉ ነገሬን አበቃው። ፈፀምኩ። ነገር ግን ከዚህ ዓለም እስከምትለይበት ጊዜ ድረስ ሰውትር ካንተ አልለይም ለሚገጥምን ችግር ሁሉ ፈጥኜ ደርስላለሁ ብሎ ከሱ ተሰወረ። አውርም በቅዱስ ገብርኤል አማካኝነት እግዚአብሔር ላደረገለት ስራ ሁሉ ከፍ ያለ ምስጋና ቀረበ። በማግስቱም ጠዋት ቅዱስ ገብርኤል እንደነገረው ወደ ፍዩም ኤጲስ ቆጶስ ወደ አባ ይስሐቅ መልእክተኛ ላከ። እሱም ለቤተ ክርስቲያን ለቤተ ክርስቲያን የሚያስፈልጉትን ንዋየ ቅድሳት በማዘጋጀት ከቀሳውስቱ እና ዲያቆናቱ ጋር ብዙ የክርስቲያን ወገኖችን አስከትሎ መጣ። ከዚህም በኋላ በሰኔ 19 ቀን በእለተ ሁድ ለቅዳሴ ቤተክርስቲያን የሚገባውን ስራ ተጸሎት አድርሶ በአቦ ወልደ መንፈስ ቅዱስ ስም ባረካት አከበረ። ስሟንም በሊቀ መላእክት ቅዱስ ገብርኤል ስም ሰየማት። ኤጲስቆጶስ ማወርን በማረግ ቅስና ሾመው እና በዚህ በቅዱስ ገብርኤል ቤተክርስቲያን ስለተደረጉ ልዩ ልዩ ተአምራት እና ስለተፈጸሙ ስራዎች እግዚአብሔርን እያመሰገኑ በታላቅ ደስታ እስከ ሰባት ቀን ድረስ ቆዩ። ከጥቂት ቀን በኋላ የፍዩም ሀገር ኤጲስቆጶስም አባ ይሳቅ ስላረፈ የሀገሩ ታላላቅ ሰዎች እና ሹማምንት፣ የቤተ ክርስቲያኑ ሊቃውንትም ተሰብስበው አውርው ወደ እስክንድሪያ ሊቀ ጳጳሳት ይዘውት ሄዱ እና ኤጲስቆጶስም እንዲሾምላቸው ጠየቁት። እሱም ኤጲስቆጶስ ሾምላችሁ ዘንድ ማንን ትመርጣላችሁ? አላቸው። እነሱም መልሰው ቅዱስ አባታችን ሆይ ስለሚሾመው ሰው ሌላ ሰው ይነግርህ ዘንድ አትሻም፣ ነገር ግን በአንተ ላይ ያደረ መንፈስ ቅዱስ ሁሉን እሱ ይነግራል እንጂ አሉት። እሱም ከእሱ ዘንድ ላልተወሰነ ጊዜ እንዲቆዩ እንዲሰነብቱ አዘዛቸውና ከእለታት በአንደኛው ቀን ሌሊት የመላእክት አለቃ ቅዱስ ገብርኤል ለሊቀ ጳጳሱ ተጋዞ ነገ ጠዋት ተነስተ በደብረ ኔቅሎን የሚኖረውን ቀዚስ አውርን አስጠራውና በፍዩም ሀገር በአውራጇና በአካባቢዋ ኤጲስቆጶስነት ሹመው እሱ ሀሰትን በእውነት እየደመሰሰ በትክክል በመፍረድ ህዝቡን እንዲያስተዳድር እና እንዲጠብቅ እግዚአብሔር ለዚህ የሾመ ማዕረግ መርጦታል እና እንደዚሁ ችላ ሳትል ይህን ነገር ፈጥነህ አድርግ ብሎ ከእሱ ተሰወረ። ሊቀ ጳጳሱም ለካህናቱና ከእነሱም ጋር ላሉት ሰዎች ያየውን ራይና የታዘዘን ሁሉ ነገራቸው። ስለወ ሹመትም ሀሳባቸውን ከእሱ ሀሳብ ጋር አስተባበረ። ስለዚህ መልካም አስተዳዳሪ ጠባቂ ስለሰጣቸው እግዚአብሔርን አመሰገኑ። ሊቀ ጳጳሱ አውርም ለፍዩም አገር ባወራጇ እና በዙሪያ ኤጲስ ቆጶስ አድርጎ በአንብሮ ተደሾምላቸዋል እና ከዚህም በኋላ አውር ወደ ደብረ ኔቅሎን ተመልሶ መጣና በዚያ አብያተ ክርስቲያና አሳነጸ። ቀጥሎም ከያገሩ ወደዚህ ገዳም ለመጡ እንግዶች እና ስደተኞች ማረፊያ ይሆን ዘንድ ብዙ ቤቶችን ሰራ። ለቤተ ክርስቲያን የሚያስፈልጉት ከልዩ ልዩ ከልዩ ልዩ ጌጣጌጥና ንዋየ ቅድሳት መግቢያ የተረፈውን ገንዘብ ለነዳያን መጸወቲያ፣ ምጽዋት ለማግኘት ወደ እሱ የሚመጡትን ሁሉ ሳይለግሳቸው አሳዝኖ አይሰዳቸውም ነበር። የቅዱስ ገብርኤል በረከቱ ከወዳጁ ከኒካ ሴቲኛ ልጁ እስከ እነ ቤተሰቦቼ እንዲሁ በጸጥታ ታስቡን አትርሱኝ ያሉ ሕዝበ ክርስቲያን ጋር ይኖር ለዘላለሙ አሚን። አራተኛ ምዕራፍ ጸሎቱና በረከቱ እኛን በዳግም ጥምቀት የተወለደን ሁላችንም ለዘላለም ይጠብቀና ለገላውዲዮስ ሴፍ እንደሰጠው የሚናገር ይልቀ መልአክ ቅዱስ ገብርኤል ታምሪ ነው። በቅዳሴ ስነ ስርዓት ጊዜ ገላውዲዮስ በቤተ ክርስቲያን ውስጥ ቆሞ ሳለ የመላእክት አለቃ ቅዱስ ገብርኤል ተገልጾ፣ ገላውዲዮስ ሆይ ዩኒሳ ሴፍ ያዝና ወደ ፋርስ ሂድ አለው። ዳግመኛም ዳግመኛም አምላክና አምላክና ሰው የምባል እኔ ገብርኤል ነኝ ብሎ ነግሮት ከሱ ተሰወረ። ከዚህም በኋላ ከፋርስ ከሮም ጋር ጦርነት ተጀመረ። ገላውዲዮስም ከሰራዊቱ ጋር ወደ ጦርነቱ ዘመተ እና የፋርስ ሰዎች ማርከው ወደ አገራቸው ይዘውት ሄዱ። ከታሰረበት ቦታ ሆኖ ሲጸልይ በላዩ ላይ የብራን ነጸብራቅ ታየ። አካባቢ ሁሉ በብራን ተመላ። ቤቱንም እንደ ሰዓት ነደደ። ዳግመኛም ቅዱስ ገብርኤል ተገልጾ ከሕፃነት ጀምሮ የምጠብቅ ልጄ ገላውዲዮስ ሆይ እንደምን አለ በሚሞት በሚያልፍ ንጉስ ስልጣን ስር ከመሆን አትዘን። የማይሞት ንጉስ ይጠብቃል እና ባለው ጊዜ ቀላውዴዎስ እውነተኛው አማላጅ ቅዱስ ገብርኤል ይገድለኛል ብዬ ፈርቼ ነው አለው። በላኩ ክፉ ነገር አያገኝም በማለት ካረጋጋው በኋላ ከእሱ ተሰውሮ ወደ ሰማይ በክብር አድረገ። ከዚህ በኋላ ነገስቲቷ ነግስቲቷ ቀላውዴዎስ ልጇን እንዲያገባ ጠይቀው እንቢ ሰላላ አሰረችው። ቀላውዴዎስም በእስር ቤት ሳለ የመላእክት አለቃ ቅዱስ ገብርኤል በሩን ከፍቶ በመግባት ከእስር ቤት አውጥቶ ያሰሩትን ሰዎች ያጠፋቸው ዘንድ እንደ ቀድሞ ይህን ሐሳብ ሰጠው። ከዚያም ከቅዱስ ቴዎድሮስ ጋር ሆኖ ሁለት ሁለት እልፍ ሰራዊት እና አንድ ሺህ መኮንኖች ገደለ። እንደዚሁም ልመናው እንደዚሁም ልመናው አገልጋዩ ነፀተኛ ልጁን በክርስቲያን ይጠብቀን ብርታትና ጤንነትንም ይስጠን ለዘላለሙ አሜን። ምስራሪያም ቅዱስ ገብርኤል ሆይ ክንፍ ክንፍን የምታፋጥን ወዳጆችም ለመርዳት የሰማዕታትን ክብር ለተቀዳጀ ለገላውዴዎስ ሰማታ አስቀድሞ እንደሰጠው ሰይፍ እሳት በነቢዩ ቃል እንደተነገረ እንደተፈጸመ ከጥንት እንድትሰጠኝ ጠይቃለሁ። አሜን አሜን አሜን አሜን። የቅዱስ ገብርኤል ጥበቃው አይለየን። አማላጅነቱ ረድኤት በረከቱ በእኛ ባጢያተኛ ልጆቹ ላይ ይደርብን። አገራችን ኢትዮጵያን፣ ህዝበ ክርስቲያንን፣ ቤተ ክርስቲያንን ካስራረተ ቤተ ክርስቲያናትን፣ ገዳማትን ካስራረ ቤተ ክርስቲያናት ይጠብቅልን። አሜን አሜን፣ ይደረግልን። አቡነ ዘሰማያት ይትቀደስ ስምከ ትምጻ መንግስት ከ ወይኩን ፈቃድከ በከመ በሰማይ ከማ በምድር ሲሳየነ ዘለለትን አበኒው አድግለነ አበሳነ ወጌጋየነ ከመነነኒ ህድግ ሕዛብ ብዝለኒ ታባነ

ቅዱስ ገብርኤል ጸሎት ልመናችንን ባርኮ ቅዱስ ይቀበለን አሜን።